ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። አብራችሁ እስከመጨረሻው ቆዩ። በመጀመሪያ ግን ለቻናላችን ቤት ቤተሰቦች ሲሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ቻናል ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬ ይዤላችሁ የመጣሁት እንደተለመደው ቃላት መሰረት ላይ ነው ማለት ነው። የተለያዩ ስሞችን ጽፌ ይዤላችሁ መጥቻለሁ። እነዚህን በቃል መሰረት ስሞችን ጽፌ ይዤላችሁ መጥቻለሁ። እናንተ ልክ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እየተለማመዳችሁ እስከ መጨረሻው ቆዩ። አሁን ቀጥታ ቃላቶችን አነብላችኋለሁ እናንተም ልክ እንደ እኔ እያነበባችሁ ተከተሉኝ። ወደ ቪዲዮ ኦኬ፣ የመጀመሪያው ቃል ከዚህ ላይ ምን ይላል ሰሎሜ ሶሎሜ ይላል። ሶሎሜ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ሎ ከላይ ቤተሰቦች የመጨረሻ ፊደል ነው። ሚከ ቤተሰቦች አምስተኛ ፊደል ነው። እነዚህም ፌደራቶች ስራ ተባለው መርዳድረን ስናነባቸው ሳሎሜ፣ ሰሎሜ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደግሞ ከዚህ ለምን ይላል ዮሴፍ። ዮሴፍ ይላል። ዮሴፍ የሚለውን ስናይ ዮ ማለት ከቤተሰቦች የመጨረሻ ፊደል ነው። ሴ ከሰ ቤተሰቦች አምስተኛ ፊደል ነው። ከፋ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስራት ባለ መሆ ደርድረን ስናንባቸው ዮሴፍ፣ ዮሴፍ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚያ የሚላል ሀሊማ ሀሊማ ይላል። ሀሊማ የሚለውን ስና ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከለ ቤተሰቦች ሶስተኛ ፊደል ነው። ማከም ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርደር ስናንባቸው ሀሊማ ሀሊማ የሚለውን ቃል እናገኛለን። ላይ ደግሞ ምን ይላል? ቀለሟ ቀለሟ ይላል። ቀለሟ የምን ስና ቀማለ ከቀቤተሰቦች የመጀመሪያ ፊደል ነው። ለከለቤተሰቦች የመጀመሪያ ፊደል ሟ ከቤተሰቦች ስምንተኛ ፊደል ነው ማለት ነው። ይህ ዲቃላ ወይም ውስብስብ ፊደል ይባላል። ከሁለት ፊደል ተዳቅሎ የመጣ ፊደል ነው። ከሁለተኛው ከመቤተሰብ ከሙና ከአራተኛው ከበ ቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ውህዬ ነው ማለት ነው። እነዚህ ፌደራቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለሟ ቀለሟ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚላል ሁሴን ሁሴን ይላል። ሁሴን የሚለውን ስናይ ሁ ማለት ከሀ ቤተሰቦች ሁለተኛ ፊደል ነው። ሴ ከሰቤተሰቦች አምስተኛ ፊደል፣ ን ከነቤተሰቦች ስድስተኛ ፊደል። እነዚህ ፌደራቶች ስርዓት ባለው መልኩ ደርድረን ሁሴን ሁሴን የሚለውን ቃል እናገኛለን። ቀጣይ ከዚህ ለምንላል ያ ሬድ ያ ሬድ ይላል። ያ ሬድ የሚለውን ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው፣ ሬ ከቤተሰቦች አምስተኛ ፊደል ድ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ተባለው መሉ ተደረን ስናንባቸው ያ ሬድ ያ ሬድ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምንላል ከበደ ከበደ ይላል ከበደ የሚለው ስናይ ከ ማለት ከከ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል ደ ከደ ቤተሰቦች የመጀመሪያ ፊደል እነዚህም ፊደላት ውስጥ ስርዓት ባለመሮች ለደረን ስናንባቸው ከበደ ከበደ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ምን ይላል ሰይድ ሰይድ ይላል። ሰይድ የሚለው ስናይ ሰ ማለት ከቤተሰቦች የመጀመሪያ ፊደል ነው። ይ ከየ ቤተሰቦች ስድስተኛ ፊደል ድ ከደ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስራ ተባለ መሉለት ድረን ስናንባቸው ሰይድ ሰይድ የሚለውን ቃል እናገኛለን። ቀጣይ ከዚህ ምን ይላል? አያንቱ አያንቱ ይላል። አያንቱ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ቱ ከቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስራ ተባለ መሉለት ድረን ስናንባቸው አያንቱ አያንቱ የሚለውን ቃል እናገኛለን ቀጣይ ከዚህ ለሚላን ከማል ከማል ይላል ከማል የሚለውን ስናይ ከማል ከቤተሰቦች የመጀመሪያ ፊደል ነው ማ ከቤተሰቦች አራተኛ ፊደል ል ከቤተሰቦች ስድስተኛ ፊደል እነዚህ ፊደላት ሁሉ ስራ ተባለው ደርሰናልባቸው ከማል ከማል የሚለውን ቃል እናገኛለን ቀጣይ ደግሞ ከዚህ ለሚላን ዲቦራ ዲቦራ ይላል ዲቦራ የሚለውን ስናይ ዲማል ከቤተሰቦች ሶስተኛ ፊደል ነው ቦ ከቤተሰቦች የመጨረሻ ፊደል ራ ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለሞች ደርስናልባቸው ዲቦራ ዲቦራ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለሚዳን ዮሃንስ ዮሃንስ ይላል። ዮሃንስ የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ሀ ደግሞ ከሀ ቤተሰቦች የመጀመሪያ ፊደል፣ ን ከና ቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለሞች ደርስናልባቸው ዮሃንስ ዮሃንስ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚ ላይ ምን ይላል መሰረት መሰረት ይላል። መሰረት የሚለውን ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰቤተሰቦች የመጀመሪያ ፊደል ረ ከረቤተሰቦች የመጀመሪያ ፊደል ት ከተቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ተባለ መርዶ ድረን ስናነባቸው መሰረት መሰረት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚ ላይ ምን ይላል ዘመን ዘመን ይላል። ዘመን የሚለውን ስናይ ዘማለ ከዚያ ቤተሰቦች የመጀመሪያ ፊደል ነው መ ከመ ቤተሰቦች የመጀመሪያ ፊደል ን ከነቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናንባቸው ዘመን ዘመን የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላ ጫልቱ ጫልቱ ይላል። ጫልቱ የሚለውን ስናይ ጫማለ ከጨ ቤተሰቦች አራተኛ ፊደል ነው ል ከደቤተሰቦች ስድስተኛ ፊደል ቱ ከተቤተሰቦች ሁለተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደርድረን ስናንባቸው ጫ ልቱ ጫልቱ የሚለውን ቃል ማግኘት እንችላለን። ቀጣይ ደረጃ ከዚህ ለሚላል ከድር ከድር ይላል። ከድር የሚለው ስናይ ከማለት ከከቤተሰቦች የመጀመሪያ ፊደል ነው ድ ከደ ቤተሰቦች ስድስተኛ ፊደል ር ከደ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለመለደረ ስናነባቸው ከድር ከድር የሚለውን ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ሰብለ ሰብለ ይላል። ሰብለ የሚለውን ስናይ ሰማለ ከሰቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል ለከለቤተሰቦች የመጀመሪያ ፊደል እነዚህም ፌዴራቶች ስራ ተባለው መክነት ድረን ስናንባቸው ሰብለ ሰብለ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ደም ይላል ደ ጀ ኔ ደጀኔ ይላል ደጀኔ የሚለው ስና ደማሪያ ከደ ቤተሰቦች የመጀመሪያ ፊደል ነው። ጀ ከጀ ቤተሰቦች የመጀመሪያ ፊደል፣ ኔ ከነ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስራ ተባር ለመወዳደር ስናነባቸው ደጀኔ ደጀኔ ደጀኔ የሚለውን ቃን ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል ኤልያስ ኤልያስ ይላል ኤልያስ የሚለው ስና የመለካ ቤተሰቦች አምስተኛ ፊደል ነው። እንደ ከላይ ቤተሰቦች ስድስተኛ ፊደል ያ ከቤተሰቦች አራተኛ ፊደል ስ ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ኤልያስ ኤልያስ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ምን ይላል? ከተማ ከተማ ይላል። ከተማ የሚለው ስናይ ከ ማለት ከቤተሰቦች የመጀመሪያ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል ማ ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ከተማ ከተማ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ምን ይላል ማ ህ ሌት ማህሌት ይላል። ማህሌት የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራት ባለ መልኩ ለደርስ ስናነባቸው ማህሌት ማህሌት የሚለውን ቃል እናገኛለን። ቀጣይ ከዚህ ለምዳን ሰ ሰናይት ሰናይት ይላል። ሰናይት የሚለውን ስናይ ሰማረ ከሰቤተሰቦች የመጀመሪያ ፊደል ነው። ና ከነቤተሰቦች አራተኛ ፊደል ይህ ከየቤተሰቦች ስድስተኛ ፊደል ት ከተቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለመርዶ ደረስ እናንባቸው ሰናይት ሰናይት የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያም ይላል ይ ማ ም ይማም ይላል ይማም የሚሆነ ስና የማለ ከየ ቤተሰቦች ስድስተኛ ፊደል ነው ማ ከመቤተሰቦች አራተኛ ፊደል ም ከመ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለ መርክ ደደረ ስናንባቸው ይማም ይማም የሚለውን ቃል እናገኛለን ቀጣይ ከዚህ ደሚላል ጫ ልቱ ጫልቱ ይላል ጫልቱ የሚለው ስና ጫ ማለ ከቤተሰቦች አራተኛ ፊደል ነው ል ከለ ቤተሰቦች ስድስተኛ ፊደል ቱ ከተ ቤተሰቦች ሁለተኛ ፊደል እነዚህም ፊደላቶች ስራ ተባለ መርክ ደደረ ስናንባቸው ጫልቱ ጫልቱ የሚለውን ቃል እናገኛለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ደጋግማችሁ እስከሚገባችሁ ድረስ እያነበባችሁ ከዛ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ። ይህ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ጥቅም የለውም። እያቆማችሁ ቪዲዮን ደግሞ እየጻፋችሁ መለማመድ ግዴታ ይሆናል። ዛሬ ዘላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዘላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።